ጠዋት ላይ ምንድን ነው ያሉት? በቃ ዝም በል፣ ይገርማል። በጠዋቱ መጥቶ እዚህ በቃ አሁን አታቀፖኝ፣ በስማም ብዬ በስማም ስጮውዬ በመስማም ነው የዋልኩት። እና ሁለት ኩባያ ማሽን ውስጥ ሽሙ ስለተጠራ እዚህ ቤት በጣም ያሳፍራል። በእውነት በጦም ምድር ወተትና እርጎ ብሎ አንችናሉ ነች የላከችው እርጎ ይጠጣሉ። እርጎ ይጠጣሉ። ቤቱን ሊጠርግ የቻለ ጉራጌው የቻለ ጉራጌው ጠዋት ቤቱን ሊጠርግ ከፈተና እርጎ ይጠጣሉ። እርጎ ይጠ

ጎበዝ እኔ ቡልጋ ታቦት ተሸካሚ ቄስ ናቸው የወለዱኝ። አባቴ ቡልጋ ታቦት ተሸካሚ ቄስ ናቸው የወለዱኝ። ቡልጋ እ ቡልጋ ዘርማዛሬ ሁሉ አገሩ ክርስቲያን ብቻ ነው። ቡልጋ እኔ ሀገር የቡልጋ እኔ ሀገር ቡልጋ ክርስቲያን ብቻ ነው። ስራ የለም። ይሄ ተርመስመስ ነው፣ ተቦት የለም። በቃ ጓደኛዬ ነው ጓደኛዬ ነው። እሱ ምን ሊያደርግ ነው የመጣው? በዋናነት የሚያስቸግሮትን ሰው እንዲናገሩ ነው። እኔ መሄድ አለብህ። የመንግስት ሰራተኛ ነው እሱ እልሙን የሆነ ሴትዮ ስትደበድበኝ አደረች። ተሰው ተጣልተሃል? የተጣላ ሰው አለ? በእውነህ የተጣላሁት ሰው የለም። ተናገር፣ እውነቱን ተናገር። በእውነህ የተጣላ ሰው ሰው አለች አለች አለች የለም እዛ መስሪያ ቤት ያው፣ ብቻ ዝም ብለን እንደባበራለን እንጂ የተጣላ ነው ሰው የለም። እዛ ቢሮ ስትደበድብህ አደርክ? አዎ። የማርያም ስዕለት አለብህ? የማርያም ስዕለት የለብኝም። ስትደበድበው በው ያደርከው አሁን በልም ስትደበድብህ ያደረችው ያመሃል። የምትወደው ጠበል ጠጣ፣ የምትወደው ታቦት ጠበል ጠጣ። በልም ስትደበድብህ ያደረችው አንቺን አሉ ትመስለኛለች። አችን አሉ የምትባለው የሆነ የሆነው ሆኖ በልም ስትመታ አየው ያመሃል። በልም መመታት ያማል፣ ያመሃል እንደ አንተ ኧረ አመኝም። በልም መመታት ያማል። ለማርያም ተስለህ እንዲሆን ንገረኝ። ተስያለሁኝ። ተስለሃል? ሚስት ስጠኝ ብዬ ተስያለሁ። ሚስት? አዎ። ለማርያም ነው የተሳልከው? አዎ፣ ሚስት ስጭኝ ብዬ ማርያም ናቴ ሚስት እንድትሰጠኝ ተሳልኩኝ። አው፣ ሰጠችህ አልሰጠችህ? ማርያም የተሳልካት? አልሰጠችኝም። ገና አልሰጠችህም። ዮሐንስ ማርያም ነው? ቅዱስ ስድስት አራት ኪሎ ቅድስተ ማርያም ነው። ዮሐንስ ማርያም ነው የተሳልከው? አራት ኪሎ አራት ኪሎ አራት ኪሎ ቅድስተ ማርያም አራት ኪሎ ቅድስተ ማርያም አዎ ነው የተሳልከው አሁን አሁን ስለቱ አልደረሰም፣ ገና አላገኘህም። አዎ ገና አላገኘሁም። አዎ ጠብቅ። እማማ ዝናሽ የዘካርያስ አጎት ይመጣሉ ወይ? ነገ ወይ ተነገ ወዲያ እየመጡ ነው። ሁል ጊዜም ሌላ ሴት አግብቷል። ራሴ ገባራሴት አገቡ። አሁን መታ ዘቢደር የምትባል የመንግስት ስራ ያላት ትግሪ ነች። የመንግስት ስራ ያላት ዘቢደር ነው ስሟ። አብረው መጡ እዚህ ቤት። ይሄ ስሟ ስሟ ዘቢደር ዘቪደር ዘባደር ዘቪደር። አሁን ታጎቱ ጋር አብረው መጡ እዚህ። ተዛ ታንቺን አሉ ቤት ወጥቼ አንቺን አሉ ትቼ የዚች ቤት ደባል ገባሁ አሉኝ። የዚች ማንጋ የዚች ተዛ አንቺን አሉ ትቼ ታንቺን አሉ ቤት ወጥቼ የዚህ ቤት ጀባል ገባሁ አሉ በክራይ ጀባል ገባሁ አሉ። አሁን በየአይነቱ እየሰራች ታበላኛለች አሉ ይቺ አሁን በየአይነቱ እየሰራች ታበላኛለች አሉ። እቅፏት አግቧት አልኳቸው እኔ ትሰማለ አዎ አንቺን አሉት አንቺን አሉትቼ አንቺን አሉትቼ ታንቺን አሉ ቤት ትቼ ወጥቼ እዚህ እዚች ቤት ይቻለችበት ቤት ተከራቸው ጀበዋል አሁን ተከራ ጀባልተ ተከራይቼ ጀባል ገባሁ አሉ። አሁን በየአይነቱ እየሰራች ታበላኛል። ልክ ሙሽራ መስለዋል። ቀይ ፈረንጅ መስለዋል። አብረው መጥ አሁን የገባው ቤት ኪራይ ነው አሉ። ደባል ደባ እዚህች ጋር ዘቢ ደርጋ ዘቢ ደርጋ የገባሁት የቤት ኪራይ ነው አሉ። የቤት ኪራይ ደባል ደባል ደባል ገባሁ አሉ። ኪራይ ነው የገባሁት የቤት ኪራይ አሉ። ገባሁ ደባል ገብቼ የቤቱን ኪራይ እየከፈሉ ቀመጥ ደባል ገብቼ በየ አይነቱ እየሰራች በየ አይነቱ እየሰራች ታበላኛለች አሉ። በየ አይነቱ እየሰራች በየአይነቱ እየሰራች ታበላኛለች አሉ። አሁን መጥተው እዚህ ቁጭ አሉና እንዲህ ሲሉ ልክ ፈረንጅ ይመስለዋል አጎቱ። ልክ ፈረንጅ ቀጭ ፈረንጅ ይመስለዋል። ልክ ቀጭ ልክ ቀጭ ፈረንጅ ይመስለዋል። መጡና እዚህ ተቀምጠው በወንበሩ ልክ ፈረንጅ መስለዋል። ቅላት ቅላት ቅላታቸው ቅላታቸው ያለው ፈረንጅ መስትረው ጉንጫቸውን ወፍሮ ጎረምሳ ሆነዋል ጎረምሳ እንግዶች መጥተዋል እማማ ዝናሽዬ ለዳቆን ወንበሩን ሂድ አይ ችግር የለውም የዲያቆን ነው የቤተ ክርስቲያን ዲያቆን ነው ኪዳነምረት እናቴ ኪዳነምረት እዛ እርሶ እርሶ ድሮ የሚጠመቁበትን ጦጦ የቤቱን ታውን በፊት መጥተው ነበር ያውቁታል ይሄንን አዎ አዎ አዎ አዎ እናቱ ከዚህ በፊት መተው ልጄ፣ ዲያቆን ነው የቤተ ክርስቲያን አገልጋይ ነው ብለው ነግሮታል። እረስተው ነው እርሶ ረሱ። እኔ ግን አረሳ እንጦጦ ኪዳነ ምህረት። ድሮ ባህለ ስላሴ በወጣትነት የጠበል ተጠምቄያለሁ፣ እንጦጦ ኪዳነ ምህረት። የቤተ ክርስቲያን ልጅ ስለሆነ የቤተ ክርስቲያን የሚነበብ ነገር ይዞልን መጥቷል። እልል በሉ! እንኳን ደስታሉት። እሺ አሁን ግባ በሉት። ዲያቆኑ እኔ ግባ ካላሉኝ አልገባም አሉ። ስነ ስርዓት ያውቃል፣ ጎበዝ ነው። ግባ ካላሉኝ አልገባም። ያው ወንበሩ ግባ እናቁጭ ያው ወንበር። አረ በስነ ስርዓት ግባ በሉት፣ ቀዳሽ የቤተ ክርስቲያን አገልጋኝ። እሺ የኪዳነምህረት የኪዳነምህረት እንጦጦ ነው ኪዳነምህረት ድሮ ጠበል ትጠመቅ ኖሬ አለ

ይኸው እንኳን ደስ አለው። ይሄ ሁሉ ምሪንዳ ይዞለት መጥቷል። እኔ ይዤውበት ሄዳለሁ ቤት። አረ ተው ስሜን አታጥፉ። አንተ እያዝብህ እቤት እያዝክ። ምሪንዳ እኮ ነው ምን ላድርግ ብለው ነው። ይጣፍጣል። ምን እንዳ። እኔ አሁን አረቄ ከተውኩ ጀምሮ ምሪንዳ ነው የምጠጣው። ይገርማቸዋል። ምሪንዳ አሁን አንድ ሶስት ብርጭቆ ልጠጣ ከዚህ ይኸው አሁኑን ልጀምር ነው። ሶስት ብርጭቆ ጠጣ። ምን ላርግ ታዲያ ምን እንዳኮ ነው። ማማዘናቱ ይጎዳል። አረቄት ትጠጣለህ ጠጅ ትጠጣለህ። ትቻለሁ። አረቄት ትጠጣለህ። ፉት ብዬ ልምጣ እያልከኝ ደልምት ከደውል ጊዜ ፉትም እየለምጣ አረቅና አረት ቻለሁ አሁን አሁን ምን እንዳልመጣ ስላየ ስላገኘ ስላየ አሁን ለመጠጣት ነጥቀ ለመጠጣት እዲት አረጋለ ችግር ነው። እማማዝናሽ ይሄ ዲያቆል ስጦታ ይዘሎት መጣው መጥቷል። እጆትን ዘርጉና ተቀበሉ። እጆትን እሱን ታውት እጆትን ዘርጓ። ይሄን የሰጠው ማን? እሱ ነው እሱ ነው የሰጠው። ስንት ነው? ማቷ ብር ነው አው እሱን ክተቱና አሁን የቤተ ክርስቲያን መጽሐፍ ሊሸን ልሞት ነው እኔ አነብሎታለሁ። ችግር የለም ለማንበቡ እኔ እየመጣው ጧት ጧት አነብሎታለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ያደረገው ነገር እዚህ ውስጥ ብዙ አለ። ኢየሱስ ክርስቶስን ሲወዱ የነበሩን ቅዱሳንም እነሱ የተናገሩትም አለ። አነብሎታለሁ። እሺ የሚያገለግለው አገልጋይነቱ አሁንም እንጦጦ ኪዳነ ምሕረት ነው። እምትሄደው ትሄዳለህ? አዎ፣ ይሁን። ድሮ በኃይለሥላሴ ጊዜ ወጣት ሆኜ እንጦጦ ኪዳነ ምሕረት ጠበል። እሺ፣ ቆዩ ሊሰጡት ነው አሁን። እጄ ያኔ አነካቦትም፣ ማርያምን አነካቦትም። እጄን ደግሞ እየበላኝ ነው፣ ገቢ እጄን ይበላኛል። ስሙ፣ በሌላ ቦታም ታገኛለህ። አዎ ያው ያው ከፈለጉ ሌላ ከፈለጉ የራሴን ሁሉ ሰጥቷታለሁ። አውቁ በኋላ ሁሉንም ይነጥቃል የቁርባ ራሴን አትዝጋ ታዲያ አሁን ተትናንት ወዲያ አይቆርም እኮ። እሺ ስጦታውን ተቀበሉ እሺ። እልል እያሉ ና ዝም ብለው ነው እንዴ? እልል እሰይ፣ እሰይ፣ እሰይ በጣም የሚያምረው እግዚአብሔርን እየመጡ ሰዎቹ እዚህ ነው። ይኸው መቀመጫ ቦታ የለም። ለእኔ ተሰጠኝ እዚህ፣ ይኸው ለእኔ ተሰጠኝ እዚህ። በስመ አብ እግዚአብሔር በጣም ነው የሚያምረው። ይኸው የማማዝናሽዬ አቤት አቤት አቤት እማማ ዝናሽዬ፣ አሁን ይሄ አቡ ቀለም ሲስ የሚባል ይሄ የሰጠን ስጦታ ሳነበው፣ ይሄ መጽሐፍ ቅዱስን ሳነበው ምን አደረገ መሰሎትም? እማማ ዝናሽዬ መጽሐፍ ቅዱስ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ። እስቲበሉ ጎበዝ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ጎበዝ። አንድ ቀለታ በመንገድ ላይ እየሄደ እያለ አእምሮን የታመመ ሰው አገኘ። ይገርሞታል። አእምሮ ታሞ ራቁትን ሆኖ ምን ሆኖ ነው ብሎ ሲጠይቅ እላዩ ላይ አጋንንት ገብቶበት ታሞ የሚያስታምመው አጥቶ በየቦታው እየሄደ በየመቃብሩ እየሄደ ያድራል ይሄ ሰው የሚፈውሰው ታጣ አብለው ነገሩት ለማን ለኢየሱስ ክርስቶስ ለማን ኢየሱስ ክርስቶስ ለኢየሱስ ክርስቶስ ነገሩት ሲነግሩት ጊዜ ኢየሱስ ክርስቶስ መጣና አስወጣው ሰውየው ላይ የነበረውን አጋንንት አስወጣው እኮ ፈጣሪ የሰራኔ ኬ የፈጠረ ጌታ እውነት ነው። ከዛ ያ ሰውዬ ላይ የነበሩት ሰይጣኑ አጋንንቱ ሲወጣ ሰውየው ልቡ ተመለሰ፣ ሰሙ። ሰውየው ልቡ ተመለሰ፣ ሰሙ። ሰውየው ልቡ ተመለሰ። አውልቆ የነበረውን ልብስ ሰዎች አለበሱት። ከዛ እያገለገለ ኖረ ነብረት እዛው ኪዳነ ብረት ነው እያገለገሉ ያሉት ነው ወይ? ነው ሌላ ታቦች ነው? አዎ፣ እዛው እዛው እዛው ነው። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁል ጊዜ እንደፈወሰ ሁል ጊዜ እንዳዳነ አቅመ ደካሞችንም እንዳቀረበ የሚናገር መጽሐፍ ቅዱስ ነው። እኔ እየመጣው አነብሎታለሁ። እሺ እማማ ዝናሽዬ፣ እሺ አቡ ቀለም ሲስ የመጽሐፍን የመጽሐፍትና የመንፈሳዊ ስጦታዎች ጥቅል ይባላል። አመስግኑት በደንብ እሺ። ይሄን ይዘው እሱ ወገር ይዞታል እግዚአብሔር ይዞት አለ። ይሄንን በደንብ ያዙና፣ እንደዚህ ያዙና። አው ይሄ ደግሞ ለኔ ነው የተሰጠኝ። ለኔ ለኔ የተሰጠኝ ደግሞ አቤት፣ አቤት፣ አቤት፣ አቤት እንዴት እንደሚያምር አቤት፣ አቤት፣ አቤት፣ አቤት። ይሄው እንዴት እንደሚያምር የኔ ደግሞ። ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። የእግዚአብሔርን ኃይል ማን ይናገራል ይላል። አዩ ይኸውልዎት አድምጡኝ፣ ማ እማማ ዝናሽ አድምጡኝ፣ አድምጡኝ። እግዚአብሔርን አመስግኑ ቸር ነውና ይላል። ለእኔ የተሰጠኝ መጽሐፍ አየሁ። የእኛ ጌታ፣ የእኛ መድኃኒት ምሕረቱ ለዘላለም ነውና የጌቶች ጌታን አመስግኑ። ምሕረቱ ለዘላለም ነውና እርሱ ብቻ አመስግኑ። ይኸውልዎት እኔ የተሰጠኝ መጽሐፍ ደግሞ እንደዚህ ይላል። ይኸውልዎት፣ እንዴት ደስ ይላል! ምግብ ነው፣ ለነፍስ ምግብ እግዚአብሔር እረኛዬ ነው እግዚአብሔር እረኛዬ ነው ጠባቂ ነው ማለት ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል ማን እግዚአብሔር በረፍቱ ውሃ ዘንድ ይመራኛል ማን የፈጠረኝ ጌታ ሰራዊ ምን ሆኖ ሞልቶኛል አንተ ከኔ ጋር ነህና ክፉን አልፈራም አንተ ተኔ ጋር ነህና ክፉን አልሰራም አልፈራም እግዚአብሔር አልሰራም እግዚአብሔር ቸርነትህና ምህረትህ ቸርነትህና ምህረትህ በህይወቴ የዘመኑ ሁሉ ይከተሉኛል። በሕይወት የዘመኑ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር በእግዚአብሔር በዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት በዘላለም እኖራለሁ። እቆርባለሁ እቆርባለሁ፣ ሚካኤል እየሄድኩኝ፣ ሚካኤል እየሄድኩ። ጎበዝ እ በሉ እግዚአብሔር ትልቅ ደረጃ ያደርስህ። እንደሚያውቁት መርቁት፣ እሱ አቅፎ ታቅፎ ይዞታል። እበልጣለሁ ብቻ የምትበልጥበትን ጉዳይ አቅፎ ደግፎ ይዞታል ይዞታል። ስለዚህ እግዚአብሔር የባረከው ይበቃዋል እያሉ ነው እርስዎ። አዎ በጣም ጥሩ ልጅ ነው። እዝጌር አ ደግፎ ይዞታል እዝጌር አፎ ደግፎ ይዞታል። አንቺ እንደገና አንቺ የምትመርቂው ተኔት መልጣለች ይ ብሎ እዝጌ ይጠይቀኛል። እና እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። አቡቀለም ሲስ አቡቀለም ሲስ የመጽሐፍትና የመንፈሳዊ ስጦታዎች ጥቅል ቤትህን አሳያቸው። አሳየዋለሁ ለኔ ይኸው እንደምታየው አሁን በመኪና ይዘህ ሄደህ ቤትህን አሳያቸው። የምጸልይበት መጽሐፍ ቅዱስ ከመጽሐፍ ቅዱስ ክፍል አንዱ መዝሙረ ዳዊት ነው። እሱን በእንደዚህ በሚያምር ሁኔታ ተደጉሶ ሰጥቶኛል። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው ለእማማ ዝናሽ ደግሞ ሁል ጊዜ ጠዋት ጠዋት ከሰዓትም ማታም የማነብላቸው መጽሐፍ ቅዱስ ተበልቶ ተበልቶ የማይጠገብ የእግዚአብሔርን ቃል አምጥቶልናል። በጣም ነው የምናመሰግነው። ያልጠበቅነው ስጦታ ነው እና ከማንም ማንም ከሚሰጠው በላይ ትልቅ ስጦታ ነው። የሰጠህን እግዚአብሔር ያክብርልን። አቡ ቀለም ሲስ የመጽሐፍትና የመንፈሳዊ ስጦታዎች ጥቅል፣ እናንተም ስቁጥሩ እዚህ ላለላችሁ እየደወላችሁ ለምትፈልጉት፣ ለምትወዱት፣ ለምታከብሩት ሰው የአቡ ቀለም ሲስ የመጽሐፍትና የስጦታዎች ጥቅል እያደረጋችሁ እየደወላችሁ መስጠት ትችላላችሁ። እግዚአብሔር ብድራቱን ይክፈልልን። በጣም በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በመኪና ውስጥ አድርገን እመቤታችን እንድናስብ፣ ከኋላ ደግሞ እዚህ ላይ ደግሞ ምን አለ የጌታችን የሚለይታችን የኢየሱስ ክርስቶስ ህማማተ መስቀል በጣም ነው የምናመሰግነው። እግዚአብሔር ያክብርልን። የምናስቀድስበት ኪዳን የምናደርስበት ቤተክርስቲያን የምንሳለምበት ው እንትንም ደርሶኛል እማማ ዝናሽዬ፣ ነጭ ነጠላ ለእኔው ተሰጥቶኛል። በጣም ነው የሚያምረው ማማ ዝናሽ እዲ እዲ እዲ እዛ ቤተክርስቲያን ታቦቱ ፊት እሱን እሱን እየለበስክ አዎ ትሰራለህ። እዛ ቤተ ክርስቲያን ታቦቱ ፊት ይሄን እየለበስክ ትሰራለህ። ይኸው ዛሬ ብዙ ስጦታ ነው፣ መጽሐፍ ቅዱስ መዝሙረ ዳዊት ነጣል ዛሬ የተሰጠን ስጦታ ብዙ ስጦታ ነው ማማ ዝናሽዬ በጣም ብዙ ስጦታ፣ ትልቅ ስጦታ፣ የቤተ ክርስቲያን የመጽሐፍ ቅዱስ የእግዚአብሔርን ቃል በጣም ነው የምናመሰግነው፣ መሰግነው እግዚአብሔር ይስጥልን። መስቀል አለው በዚህ በኩል መስቀል። እንደዚህ አይቼዋለሁ እንደዚህ መስቀል አለው። ቅድም ስትቀበል አይቼዋለሁ። ነው የእኔም አለው መስቀል። አራ ታጫናኝ። እስቲ ቁጭ በል በጭጥ ዘው እሺ። አሁን በጀርባዬ ነው ቁጭ ያልኩት። ምን እነሱ ሲወጡ አንድ ሶስት አራት ብርጭቆ ጠጣለሁ እኔ። ምን እንግዶቹ ሲወጡ አራት ብርጭቆ ጠጣለሁ። የተረፈውንም ቤት ይዘት ሄዳለ። ሞይ ጌታ አቡ ቀለም ሽሶች እንባላለን። እንደዚሁ በእንጨት የተደጉሱ መጽሐፍ ቅዱስ፣ መዝሙረ ዳዊት፣ ድርሳናት፣ ገድላትን እንደዚሁ በእንጨት በአማረ መልኩ እንደጉሳለን። ከየትኛውም የዓለማችን ሀገራት ሆናችሁ ባላችሁበት ብታዙን ሀገራችን ላለም ሰው ካላችሁበት ሆናችሁ እኛ ያሉበት ድረስ እናደርሳለን። እንዲሁም ደግሞ መንፈሳዊ የሆኑ ስጦታዎችም አሉን። እዚህ ላይ ባሉት ስልኮችም እንዲሁም ደግሞ እስክሪን ላይ ባሉት ስልኮችም ታገኙናላችሁ። ሱደውሉልን ያሉበት ድረስ እናደርስላችኋለን። እንዲሁም ደግሞ የቲክቶክ አካውንትም አለን የቲክቶክ አካውንትም አለን። ፌስቡክ፣ እንዲሁም ደግሞ ቲክቶክ ላይ አቡ ቀለምሲስ ብለው ቼክ ቢያደርጉን ያገኙናል። እናመሰግናለን። ሙሽሪት ሙሽሪት ሙሽሪት፣ ሙሽሪት በሉ፣ እልልበሉ በሉ፣ በሉ። ከፈት ከፈት አርጉ። ሙሽሪት መታለች። ሙሽሪት፣ አሬ ሙሽሪት፣ ድምፅ ጠፋ አሁን ድምጿ እኮ ነበር። አሁን አንተ ወይዘሮ ዘቢደስ ሰርግ ጠርቦት አሉ ብለዋል። ሌላ አጎት ልታገባ አግብተዋል፣ ተጋብተዋል፣ እዚህ መጥተዋል። እኔ ያጋባቸው። አዎ እሱማ እርሶን ያጋቧቸው። እርሶ ሙሽሪት ው አማረቦት እኮ ሙሽሪት። አረ ሙሽሪት አሮጊት ሙሽራ ስትል ደስ አይልም። እኔ ሙሽሪት፣ ሙይሯና ነይ ብርቅነሽ። ብርቅነሽ የወይዘሮ አበቡ ብርቅነሽ የወይዘሮ አበቡ ብርቅነሽ የወይዘሮ ራሂል ብርቅነሽ እዚት ወለደኝ። ሁለት አመቷ ነው። በእግሯ መታ እዚህ ላይ ወታ፣ እያጨበጨበች ታጫውተኛለች። የመሬት ደግሞ ወዲያ እስክሱ ትላለች ሁለት ዓመቷ። ሙሽሪት ሙሽሪት፣ ሚያው ሙሽሪት፣ ሚያው እንዴ፣ ሚያው ነው እንደሚባለው ሙሽሪት፣ እንዴ። በስረ ስርዓት ትንትን በሉ እንጂ፣ እንደ ሙሽራ ሁኑ። ሙሽሪት፣ እንዴ እንደሱ ነው። እንደ ሙሽራ ሙሽሪት፣ ወይ እልል ባሉ ሙሽሪት መጣች። ሙሽሪት የእኛ ሙሽራ፣ የአንተ ሰርግለት አልዘፈንኩልህ። ያንተ ሰርግለት በወንበር ቁጭ ብዬ የሰርግ ዘፈን በዘፈንኩት፣ ሰርገኛው ተጠርቶ የመጣ አስር ሽብር ይሸለመኝ፣ ተጨምሮበት አሁን የሚካሄድበት መኪና ተገዛበት፣ እኔም የሚካሄድ እየሄድኩ የምቆርብበት መኪና የእኛ ሙሽሪት ኮሪባቸው፣ በእንግሊዝ አናግሪያቸው፣ በእንግሊዝ አናግሪያቸው፣ በእንግሊዝ አናግሩኝ፣ በእንግሊዝ በእንግሊዝኛ አናግሩኛ። እንዲ ሙሽሪት አይደሉ እንዴ? ከአሁን በኋላ እማማ ዝናሽ አልልም፣ ሙሽሪት ነው የምለው። አቤት ማለት አለቦት። ሁለተኛ እማማ ዝናሽ አልልም፣ በቃ ጨርሻለሁ፣ አልልም። ከአሁን በኋላ ሙሽሪት ስል አቤት ነው ማለት ሙሽሪት አቤት። ሙሽርዬ አቤት። የእኔ ሙሽሪት አቤት። የሰፈሩን ሙሽሪት አቤት። የኢትዮጵያ ሙሽሪት አቤት። የዓለማችን ሙሽሪት አቤት። ሙሽሪት ቀብራሪት አቤት። ሙሽርዬ አቤት።